አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዝች ቀን ዜናው በመጋቢት 18 ቀን የተጻፈ ቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማይትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማይትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፊርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስም ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሀዲው ንጉሥ አዘዘ። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳአሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡ ዘንድ አዘዘና ቆረጡት የሰማዕትነት አክሊልም ተቀበለ። የቅዱስ ጻና እናቱም ቅድስት ኤስድሮስ ሰማይት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላይክትን የቅዱስ ጻናን ነብስ ሲያሳርጓት አይታ ለሰው ነገረች። ምእመናንም ስጋውን ወስደው ገንዘው ለምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር ስጋ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸው በእምነት ለሚመጣም ታላላቅ ድንቆች ታምራቶች ይታያል። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን። ሰላም ለፃና ዛና አጻጽቆ በነቃ አይምሮ ትታሲኖ ወበጠለ ጥበብ ሊህቆ ስጋሁ ተበሩ ቀበሩ ምስለ ስጋ ኤረስ ድሮስ በተላጽቆ ወነብሶ አይረጉ መላይት በጊዜ ፈጸመ ፀይኮን ዘያነክሩ ጥብአቶ ወጽድቆ። በዚችም ችምቀል አባቶች ሊቃነ ጳጳሳት ስልሳ አምስተኛ የእስክንድርያ ሊቀ ጳጳሳት አባት ስኑቴው አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስም ገዳም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህም በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድሪያ አገር ላይ ሊቀብስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ምን ያልኖረቡን ይሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደውያቸው አድኗቸዋልና፣ ከሰዎችም ላይ ሰይጣናት አስወጥቷልና፣ በከበረ መሪ ውጥ ላይ በጸሎቱ ዝናምን አዝንሟልና። እነርሱም ዝናምን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ ሶስት ዓመት ኑረዋልና። በሰማይት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በ ደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገረው። እርሱም ፈጽሞ አጽናናቸው። ናቸው የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ወይ ባለጸጋ ወይ ሕዝብ ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነት ከበረከትህ የሚመሉና ይጠግቡ ዘንድ በፍቅርህና በምረት ዓይንህ ተመልከታቸው። ይህንንም ብሎ የንዋሙን ጸሎት ሊጸልይ ወደ መኝታው ገብቶ፣ ሁለተኛም ወገኖቹን ያስባቸውና ይምራቸውም ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናም ዘንሞ ጉድጓዶችና ኩሬዎች ሁሉ መሉ፣ የተክል ቦታውም ሁሉ ረኩ። ረሃብ በሆነባቸው በእነዚያ ሶስት ዓመቶች ፈንታ በዚያች ምድር ሶስት ዓመት እንደመላ ኖረ። አራተኛውም በአስቄጥ ዝር አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ፣ በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንጋው ውስጥ ከክህደትና ኑፋቄን አስወገደ። በዚያንም ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው አምላክ አይደለም የሚሉ ነው። የነበሩና የማባ ስንት ዩ በከበረበት ታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ እኛ መከራ የተቀበለ እግዚአብሔር ቃል በስጋ ነው በተዋህዶ በፊት ሁለት የነበሩ በተዋህዶ አንድ ባህርይ ስለሆነ አንዲት ሰዓት ወይም የአይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋው ስለ እኛ መከራን ተቀበለ። ይህችን መልእክት በሀገሩ ሁሉ በአነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው፣ ሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛውም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህርይ ሞተች የሚሉ ሰዎች ተገለጡ። ይህም የብልያን የብልኔያ አገር ሰዎች ሰዎችና ኤጲስ ቆጶሳቸውም ነው። ይህም አባት ይህንን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ፣ የእግዚአብሔር ባሕሪ አትመረመርም የማትዳሰስም የማትታምም ናት። እግዚአብሔር ቃል ከእኛ ነስቶ ያለ መለያየትና ያለ መቀላቀል ከመለኮቱ ከአዋሃደው ከሰውነቱን ባሕሪ በቀር ሕማምን አታስገባም። ሁለተኛም በውስጡ እንዲህ አለኛ፣ መከራ ከሚቀበል ከስጋው እግዚአብሔር ቃልን አንለየውም። በመከራውን በስራው ሁሉ አንድ እንደሆነ እናምናለን እንጂ ሁለተኛም መለኮቱ በባህሪው የማይታመም የማይ ሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳስ ሳስንቲው ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባታ አብያተ ክርስቲያናትን ስለማነጽ የስደተኞችን ቦታ ስለማዘጋጀት ብዙ የሚያስብ ነው። ከዚህም የሚተርፈውን ለድኆችና ለምስኪኖች ይሰጣል። መልካም ጉዞውንም በመጓዝ እግዚአብሔርን አገለገለው። በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስንትዩ ጸሎት ለዘላለሙ ይማረን አሜን። ሰላም ለስንትዩ ሊቀጳጳሳት አያል ዘሰደደ ጸረ በበትረ እዴሁ መስቀል ወረከበት ፈውሰ በዘዚያሁ ተንባል መጠነ ሰለስቱ ዓመት እንተ ደወየት ደወል በታጠወሙ ለዝና ሞጠል በዚችም ቀን የደብር ደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዘአቅረብኩ ማህሌታ ዘኪሪያ ይላፈምን ለተጸምዶ ከዘልፈለላ ነብብ ተወከፍ

እስከ አረጋዊ ሊቆነው ስጻን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረን ኢየሱስ ክርስቶስ ተአምር ዘገብረ እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያም ወራት ብጹዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞት አውራጃ ወደሚገኘው ዝባ ፈተን ከሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨት የድንጋይ ጣዖት አገኘ። አጋንንት እያነጋገሯቸው ብዙዎች ሰዎች ደም እያፈሰሱ ይሰውላቸው ነበር። ብጹዕ አባታችን ተክለ ሃይማኖት እሊህ ጣዖታቶችን አይቶ ከወንበራቸው ገለባበጣቸው። በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የአገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተመልሰው ቢመጡ ከምድር ላይ ወድቀው ተሰባብረው አገኟቸው ከዚያም ደንግጠው ጣዖቶቻቸውን ምን ጣዖቶቻችን ምን አገኛቸው ማን ሰባበራቸው ተባበሉ የብፁዕ የእግዚአብሔር ሰው ብፁዕ አባታችን አቡነ ተክለ ሃይማኖትም በጌታችን በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው እሊህ ከእኔ እጅ ራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል አላቸው ሰዎቹም ትኩር ብለው ተመለከቱና ከየት መታህል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቧቸው ጣዖታትና የጣዖታት ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁ አሏቸው አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድንህና ያለን ብለው አስፈራሩት። ከእነርሱም አንዱ የዳሞት ገዢ የሚሆን ቀፈረ ውድቀቱም የሚባል ሰው ወስደው ለዚህ አገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን አቡነ ተክለ ሃይማኖት ባየው ጊዜ ጋኔኖ ፊት ጣለው። በዚያም የነበሩ ሰዎች ሁሉ ደነገጡ። ጋኔኖም አንተ ፍሳ ጽዮን፣ እኔ ከአንተ ምን አለኝ እያለ ጮኸ። አዲሱ ስምህንማ መጥራት አይቻለኝም። መከራዬ ታጸናብ ዘንድ ከዚህ ምን አመጣህ? አድሞ የሸዋ አውራጃ ሁሉ የተውኩሉ ሁሉ አይበቃህ? ምን በሄድኩበት ሁሉ እየተከተልክ ከሀገርም አስወጥ። ዛሬ ዛሬም ደግሞ ከዚህ መጣህን? በአንድ ሀገር የምታርፍ አንተ ክፉ ሰው፣ ከአንተ ወዴት ሸሽቻ መልጣለሁ? ወዮልኝ እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላፈርክ በመቶ ሎሚ ልብ አድሬ ወደ ወደ ገደል ይጥልሃልና ትሞታለህ። እኔም በዚያን ጊዜ ከአንተ አርፋለሁ አለው። አገረ ገዡም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የማመልከው የእርሱ ባህርያ ነኝ እንጂ አለው። ያ አገረገዥ አባቴ ሆይ አምላክ የሚባለው ማን ነው? እርሱ ህይወት የማይገኝበት የማገኝበት ንገረኝ፣ ልጅንም አድን ልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅን በአድንል በእኔ አምላክ በኢየሱስ ክርስቶስ ታምናለህን? አለው መኮንኑም አዎም ፈጽም ያምናለሁ ሲል መለሰ። በዚያን ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በህፃኑ ፊት ላይ አማተበ። ወዲያውኑ ጋኒኑ ግመር ዝንጀሮ መስሎ እኔው እወጣለሁ አትንካኝ፣ በእጅ በእጅ ባለ እሳት አታቃጥረኝ በማለት እየጮኸ ከእጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት እጅ ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዡም በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚህ አሁኑ ዕለትም ሁሉ ሁሉንም በአቦል በመንፈስ ቅዱስ ማጠመቃቸው፣ አገረ ገዢውም ስሙን ገብረ ዋህድ ብሎ ሰየመው። ሚስቲቱም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

ተፈሴ በሴቶምሊ ተጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅሮ ወልኪ ኢየሱስ ክርስቶስ ከመይ ስራይለና ጣውኢነ ተማይጸነብኪ ኦ እግዚ የኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአት የወ ኃጢአት ኩሉ ሕዝብ ከመ ማይ ሠራይ ኃጢአት እግዚአብሔር ይፍታሕ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን